ጤና ይስጥልኝ። ይህ ኢትዮ ፎረም ነው። በመጪው ቅዳሜ ጦርነትን የሚቃወምና ሰላም እንዲመጣ የሚጠይቅ ትዕይንተ ህዝብ በግንቦት 30 2017 ዓ ም ማለት ነው በኢንተርኔት እንደሚካሄድ አብሮነት ኢትዮጵያ የተሰኘው ስብስብ አስታውቋል። በዚህ ስብስብ ላይ ጠቅላይ ሚኒስትሩ እንዲገኙ ተጋብዘዋል። አገሪቱ ውስጥ በአሁኑ ወቅት ትጥቅ ትግልም ሆነ የከተማ ፖለቲካ የሚያካሂዱ ቢያንስ 15 ሰዎች በዚሁ ቀን ቀርበው ንግግር ያደርጋሉም ተብሏል። እነዚህ 15 ሰዎች አንዳንዶቹ ተገናኝተውም ተያይተውም የማያውቁ መሆናቸውን አዘጋጆቹ ገልጸዋል። እነዚህ ሰዎች ተገኝተው ሰላም እንዲመጣና ኢትዮጵያውያን መገደላቸውም መገዳደላቸውም እንዲያበቃ ለመጠየቅ የሚሰናዳውን ይህንን ዝግጅት ኢትዮ ፎረምን ጨምሮ የተለያዩ መገናኛ ብዙኃን በቀጥታ ያስተላልፉታል ተብሎ ይጠበቃል። ይህንን በቀጥታ ስርጭት ወደ ሕዝብ የሚደርስን ትዕይንተ ሕዝብ ሕዝቡ እንዲከታተልም ጥሪ ቀርቦለታል። ይህ ጦርነትንና ግፋዊ አገዛዝን ለመቃወም የሚደረግ አነስተኛ አስተዋጽኦ ነው የሚሉት አዘጋጆቹ በዕለቱ ሕዝቡ ትዕይንቱ በሚቀርብባቸው መገናኛ ኛ ብዙሃን በቀጥታ በመከታተልና በመሳተፍ ሚናውን እንዲወጣ እየጠየቁ ናቸው። ግን መሰረታዊ ጥያቄዎች አሉ። ይህ ስብስብ ራሱ ማን ነው? የሚጋበዙት ሰዎች እነማን ናቸው? ደግሞስ ጠቅላይ ሚኒስትሩን ጦርነትን እንቃወማለንና እርስዎ የሚገኙ ብሎ መጋበዝ ምን የሚሉት ነው? እነዚህን ጥያቄዎች መነሻ በማድረግ ከአብሮነት ኢትዮጵያ ጊዜ አስተባባሪ ኮሚቴ ሰብሳቢ ልደቱ አያሌው ጋር አጭር ቆይታ አድርገናል። እንድትከታተሉ እንጋብዛለን። አመሰግናለሁ አቶ ልደቱ። በቅርቡ በኢንተርኔት የሚካሄድ ትዕይንተ ሕዝብ ጠርተናል ብላችኋል። የኢንተርኔት ትዕይንተ ሕዝብ አለ እንዴ? እንደዚህ አይነት ነገር አዲስ ነገር ነው። ምን ማለታችሁ ነው የሚለው እንዴት ይመለሳል? አመሰግናለሁ በቅድሚያ ኢትዮ ፎረምንም በጣም አመሰግናለሁ እድሉን ስለሰጣችሁኝ። ያው እንግዲህ ያው የኢንተርኔት ቴክኖሎጂ አዲስ ቴክኖሎጂ ነው። በዓለማችን ለብዙ ነገሮች በተለያየ መልኩ ጥቅም ላይ እየዋለ ያለ ነው እና በፖለቲካ ትግልም ረገድ ትልቅ ለውጥ እያመጣ ያለ ክስተት ነው ማለት ይቻላል። እና አዲስም ነገር ቢሆን ያው ካለው ሁኔታ አንጻር አዲስ ነገሮችን መሞከር የግድ አስፈላጊ ነው ብለን አምነን ነው ይሄን ነገር ለመሞከር እየጣርን ያለ ነው። እና ምናልባት በዚህ መልኩም ባይሆን ከዚህ ተመሳሳይ በሆኑ ጉዳዮች ጥቅም ላይ እየዋለ ነው በሌላ አለ እና እኛ ሀገር አሁን የአፈና መንግስት ስለሆነ ያለው እና መንግስትም ደግሞ የዜጎችን ድምፅ በማሰር በማፈን፣ በመግደል አፍናለሁ ብሎ የሚያስብ ስለሆነ በአሁኑ የኢንተርኔት ዘመን ይሄን ማድረግ እንደማይቻል በዚህ መልኩም ማሳየት ይቻላል የሚል ተነሳሽነት ኖሮን ነው ይሄን ለማድረግ የፈለግ ነው። በእንደዚህ አይነት መንገድ የምታደርጉት ትዕይንተ ህዝብ ተጽዕኖ ምን ያህል ነው? ምን ውጤት ነው የምጠብቁበት? በእኛ በኩል እንግዲህ ተጽዕኖ ከፍተኛ ተጽዕኖ ይኖረዋል ብለን ነው የምናስበው። ግን ደግሞ ያ ተጽዕኖ በጉዳዩ ላይ ተሳታፊ በሚሆኑ ሀይሎች ተሳትፎ የሚወሰን ነው የሚሆነው እና ለምሳሌ አንድ ግብ አስቀምጠናል። ይሄን ትዕይንተ ህዝብ ከመቶ ሺህ በላይ የሆኑ ኢትዮጵያውያን በቀጥታ እንዲከታተሉት እና እንዲሳተፉበት እና በወቅቱ አገዛዝ የጦርነት ፖሊሲ ወይም የጦርነት አካሄድ ላይ ያላቸውን ተቃውሞ እንዲገልጹ፣ ለሰላም ያላቸውን ፍላጎት እንዲገልጹ ለማድረግ ነው የምንሞክረው። ስለዚህ ህዝቡ በከፍተኛ መጠን በከፍተኛ ቁጥር ይሄን ሂደት ከተከታተለው የሚከታተለው ህዝብ ቁጥር በአግባቡ የሚታወቅና የሚለካ ስለሆነ የሚኖረው ተጽዕኖ ቀላል አይደለም። ይሄ መንግስት ምን ያህል የህዝብ ድጋፍ እንደሌለው፣ ህዝቡ ምን ያህል አሁን በስልጣን ላይ ያለውን መንግስት እየተቃወመው እንደሆነ በተጨባጭ ማሳየት ይቻላል ማለት ነው እና ይሄ ለኢትዮጵያ ህዝብ ትርጉሙ ከፍተኛ ነው። መንግስትም የህዝቡን ድምፅ በትክክል እንዲያየው ማድረግ ይቻላል። ግን በተጨማሪም አለም አቀፉ ማህበረሰብ የራሱ መገምገሚያ ወይም መለኪያዎች ይኖሩታል። ግን እንዲህ አይነት መድረክ ሲዘጋጅ እና ከፍተኛ ህዝብ ወጥቶ ሲሳተፍ፣ በስልጣን ላይ ያለው መንግስት ምን ያህል የህዝብ ቅቡልነት እንዳለው በተጨባጭ የሚያይበት እድል ያገኛል ማለት ነው። ስለዚህ እንደው ዝም ብለን ጥቂት ፖለቲከኞች ወይም አክቲቪስቶች ወይም ጋዜጠኞች ሳንሆን ህብረተሰቡን እንደ ህብረተሰብ ምን ያህል ይህን መንግስት እየተቃወመ እንደሆነ ምን ያህል ጦርነት እንዳንገሸገሸው ሰላምን እየፈለገ

ውጤቱ የሚለካው በአጠቃላይ በዚህ ጉዳይ ትኩረት ሰጥተው ተሳትፎ በሚያደርጉ መገናኛ ብዙሃን፣ ምክንያቱም ይሄ በቀጥታ ለሕዝብ መቅረብ ያለበት ነው። ሰፋ ያለ ቅስቀሳ ያስፈልገዋል። ስለዚህ ይሄ ያለ ሚዲያ ተሳትፎ የሚሳካ ነገር አለ። ቀጥሎ ደግሞ በመድረኩ ላይ ተገኝተው ንግግር እንዲያደርጉ የተጋበዙ የፖለቲካ ሰዎች አሉ። የእነሱ ተሳትፎም ወሳኝ። በዚህ ዝግጅት ምን ያህል ይሄ ጠቃሚ እንደሆነ ወቅታዊና ሕዝባዊ አጀንዳ እንደሆነ ተረድተው በተሟላ ሁኔታ መቅረብ አለባቸው። የእነሱ አስተዋጽኦም ቀላል በላይ የሕዝቡ ተሳትፎ የበለጠ አስፈላጊ ነው። ህዝቡ ለዚህ ጉዳይ ልዩ ትኩረት ሰጥቶ በነቂስ ወጥቶ እያንዳንዱ ሰው እንደሚቆጠር አስተዋጽኦ እንዳለው አምኖ ከወጣ እኔ ኢምፓክቱ ወይም ውጤቱ በቀላሉ የሚታይ አይመስለኝም፣ ከፍተኛ ነው ብዬ ነው የማምነው። ይሳተፋሉ የተባሉት አስራ አምስት ሰዎች የተለያየ ፖለቲካ አመለካከትና ማህበረሰብን የሚወክሉ መሆናቸውን ባወጣችሁት መግለጫ ላይ መመልከት ይቻላል። እነዚህ አስራ አምስት ታዋቂ ሰዎች እነማን ናቸው? እነዚህ የፖለቲካ ሰዎች ማለት ነው የፖለቲካ ሰዎች ናቸው የሚለው ታዋቂ ቢሆኑም ከፖለቲካ ጋር በተገናኘ የሚታወቁ ለማለት መሰለኝ። እና እነዚህ ሰዎች እነማን ናቸው ወይ እንግዲህ አስራ አምስት የሚለው ቁጥር እንዲሁ ዝም ብሎ የተመረጠ አይደለም። ኢትዮጵያ ውስጥ አሁን ተጽዕኖ ፈጣሪ ድርጅቶች እነማን ናቸው፣ ተጨባጭ የሆነ ማህበራዊ መሰረት ያላቸው እነማን ናቸው፣ አገሪቱ ውስጥ ያሉትን የፖለቲካ ቅራኔዎች በአግባቡ ሊያሳዩና ሊወክሉ የሚችሉት እነማን ናቸው የሚለውን ገምግመን ነው አስራ አምስት ሰዎችን ለመምረጥ የወሰን ነው እንጂ ዝም ብሎ ቁጥሩ እንዲሁ ዝም ብሎ የተመረጠ አይደለም በአጋጣሚ የተመረጠ አይደለም ስለዚህ ከዚህ አንጻር የሚቀርቡት ሰዎች ህብረተሰቡ ውስጥ ያለውን ቅራኔ የአመለካከት ልዩነት በአግባቡ ያሳያል የሚል እምነት አለ እና ያው እነዚህ ድርጅቶች እነማን እንደሆኑ ህብረተሰቡ በደንብ የሚያውቃቸው ይመስለኛል ምናልባት አሁን ለምሳሌ በስልጣን ላይ ያለው መንግስት ራሱ ይጋበዛል ተጋብዟል መገኘት ከፈለገ ከዛ ውጭ ግን አብዛኛዎቹ በተቃዋሚ ጎራ ውስጥ ያሉ ህብረተሰብ ውስጥ ተጨባጭ የሆነ ተጽዕኖ ያላቸው ለምሳሌ አሁን የፋኖን እንቅስቃሴ የሚመሩ ሰዎች፣ በህውሀት ዙሪያ ተሳትፎ ያላቸው ሰዎች፣ በኦላ ዙሪያ ወይም በኦሮሞ ፖለቲካ ዙሪያ ተሳትፎ ያላቸው ሰዎች፣ አገር ውስጥ ያሉ በሰላማዊ ትግል እንቅስቃሴ እያደረጉ ያሉ የፖለቲካ ኃይሎች። ከዚህ ውጭ ደግሞ አሁን በኢትዮጵያ ፖለቲካ ብዙም ትኩረት ያልተሰጣቸው የአፋር ሶማሌ፣ ጋምቤላ፣ የመሳሰሉ ደቡብ የመሳሰሉ አካባቢዎችን አስተሳሰብ ሊወክሉ የሚችሉ በፖለቲካ የጎላ ሚና ያላቸው ሰዎች ተጋብዘዋል። አንዳንዶቹ በድርጅት ያልታቀፉ ቢሆንም በግል ታዋቂነታቸው፣ በፖለቲካ ተሳትፏቸው ሰፋ ያለ ሚና ያላቸው ለምሳሌ እንደነ አቶ ጀዋር፣ እንደነ አቶ ገዱ፣ እንደነ አቶ ታዬ ደንዳ የመሳሰሉ ሰዎችም ተጋብዘዋል እና በአጠቃላይ ኢትዮጵያ ውስጥ አሉ የሚባሉ የፖለቲካ መሪዎች ተጽዕኖ ፈጣሪ ሰዎች ተጋብዘዋል እና ይሄ በአብዛኛው በህብረተሰብ ውስጥ ያለውን አመለካከት፣ የፖለቲካ ቅራኔ በጥሩ ሁኔታ ይወክላል የሚል እምነት ነው ያለን እና ከኛ በኛ በኩል በዚህ ረገድ የጎደለ ነገር አለ ብለን አናምንም። ዞሮ ዞሮ ሁሉም የዚህን መድረክ ጠቀሜታ አምኖ በሚያደርገው ተሳትፎ ነው ውጤቱ የሚለካው። በዚሁ ግንቦት ሰላሳ በሚካሄደው ዝግጅት ላይ እንዲሳተፉ ግብዣ ከቀረበላቸው የፖለቲካ ሰዎች መካከል ጠቅላይ ሚኒስትር አብይ ይገኙበታል። ለጠቅላይ ሚኒስትሩ የላካችሁትን ደብዳቤ ለመመልከት ችያለሁ። በዚህ የጋራ መድረክ ላይ ማለትም በዚህ በተጠራው መድረክ ላይ የአብሮነት ኢትዮጵያ የመንግስትን የጦረኝነት አካሄድ በሚቃወም ታላቅ ትዕይንተ ህዝብ በበይነመረብ አደባባይ ለማካሄድ እየተዘጋጀ ነው ይልና በዚህ ዝግጅት ላይ እርሶም እንዲገኙ ጥሪ እናቀርባለን ይላል። እናንተ ኑ እንቃወመት ይባላል እንዴ የሚል ሰው ቢነር ምንድን ነው መልሳችሁ? ወይ እንግዲህ ሁሉ ነገር የተለመደ አደለም። አሁን እየሄድንበት ያለው መንገድ ለየት ያለ ነው። አሁን ቅድም እንዳነሳኸው እንደዚህ አይነት የኢንተርኔት የተቃውሞ ትዕይንተ ህዝብ ራሱ የተለመደ አደለም፣ አዲስ ነገር ነው። ይሄኛውንም ደግሞ አንድ ተቃውሞ በሚቀርብበት መድረክ ላይ ተገኝቶ አቋሙን እንዲገልጽ ማድረግም አዲስ ነገር ሊሆን ይችላል። ግን እኛ ምክንያት አለን ይሄን ያደረግንበት። አንደኛ የአገሪቱን ችግር በመፍታት ረገድ በስልጣን ላይ ያለው ገዢ ፓርቲ የችግሩ ብቻ ሳይሆን የመፍትሄው አካልም እንዲሆን ፍላጎት አለን ፍላጎት አለን። ሁለተኛ ይሄ የኢንተርኔት አውደር ስለሆነ የመንግስት መሪዎች በዚህ መድረክ ላይ ቢገኙ የሴኩሪቲ ችግር አይኖርባቸው። ምክንያቱም ቨርቹዋሊ ነው የሚገኙት በአካል አይገኙም፣ እንጠቃለን ብለው አያስቡም፣ የሚቃወማቸው ህብረተሰብም ቢኖር። ነገር ግን በተጻራሪ የቆሙት የፖለቲካ ኃይሎች የሚያነሱት ተቃውሞ ስህተት ነው ተገቢ አይደለም የሚል እምነት ካላቸው ድፍረቱ ካላቸው እኛ መድረኩን ምንፈቅድላቸው ይገባል ብለን አምነናል። ይሄ ያልተለመደ ነገር ሊሆን ይችላል ግን ደግሞ መለመድ ያለበትና አዲስም ቢሆን መጀመር ያለበት ነገር ነው ብለን አምነን ነው የጋበዝናቸው። ስለዚህ የመገኘት ያለመገኘቱ ጉዳይ እሳቸው ፋንታ ነው። እኛ ግን የራሳችን አመለካከት ለማዳመጥ ብቻ ሳይሆን የሌሎችን አዳመ አስተሳሰብ ልዩነትም፣ ተቃውሞን ለማዳመጥ ፍላጎት ያለን መሆኑን እና ኢትዮጵያ ውስጥ ወደፊትም መፈጠር ያለበት መድረክ የሁሉንም አስተሳሰብ የሚያስተናግድ መሆኑን ለማሳየት ያደረግነው ጥረት ነው እና በበጎ መታየት ያለበት ነው ብዬ ነው የማምነው፣ አዲስ ጉዳይ ቢሆን። እዚህ ጋር ሁለት ጥያቄዎችን አንድ ላይ ላንሳ። ይሄ የኢንተርኔት የትዕይንተ ሕዝብ ሀሳቡ እንዴት መጣ? ሕዝብስ ይሳተፍበታሉ? እንዲህ ማድረግን የተገደዳችሁት በአገር ውስጥ ሰላማዊ ትግል ለማድረግ በሜዳ ላይ ሰላማዊ ትግል ለማድረግ ስላልተቻለ ነው ወደ ሚዲያ የመጣው? ምክንያት እሱ ነው ማድረግ ስላልተቻለ ሳይሆን ማድረግ አይቻልም የሚል እምነት ስላለ ነው። ያው እንደምታውቀው ሰላማዊ ትግል በከፍተኛ ደረጃ የተጎዳ አስተሳሰብ፣ እየተረሳ የመጣ ያለ አስተሳሰብ። ስለዚህ ሀገሪቱ ውስጥ አሁን ከፍተኛ ተቀባይነት ያለው የትጥቅ ትግል ነው፣ ጦርነት ነው። ሰላማዊ ትግል ብዙ ሰዎች የሚቃወሙት ሀሳብ ነው የሆነው። እና ገዢ ፓርቲም ደግሞ በሰላማዊ ትግል እንቅስቃሴ የሚያደርጉ ወይም ሊያደርጉ የሚሞክሩ ሀይሎችን በከፍተኛ ደረጃ አፈና ይፈጽማል። እና አልቆለታል አይቻልም የሚባል አስተሳሰብ በህብረተሰቡም ውስጥ አለ። በዋናነት ደግሞ በገዥ ፓርቲ ውስጥ አፍኛ አስቀረዋለሁ ከዚህ በኋላ በሰላማዊ መንገድ እኔን የሚቃወም አካል አይኖርም የሚል አይነት አስተሳሰብ እንዳለው እያየን ነው። ስለዚህ ይሄ መድረክ አንደኛ ተቃውሞን በአፈና ማስቀረት እንደማይችል፣ ዘመኑ ያን እንደማይፈቅድ ማሳያ ይሆናል የሚል እምነት አለ። በሌላ በኩል ደግሞ ለቀጣይ ሰላማዊ ትግሎች ለህዝባዊ የሚተኝነት ይሄ መድረክ አንድ መንደርደሪያና መነሻ መድረክ ሆኖ ያገለግላል የሚል እምነት አለ። ስለዚህ ህብረተሰቡ በስፋት በነቂስ ወጥቶ አቋሙን ከገለጸ፣ ፍላጎቱን ከገለጸ፣ ይሄ በተበታተነ ሁኔታ እንቅስቃሴ እያደረጉ ያሉ የፖለቲካ ኃይሎች ደግሞ አንድ መድረክ ላይ ተገኝተው ድምጻቸውን፣ ሀሳባቸውን ለህዝብ ማቅረብ የሚችሉበት እድል ከተፈጠረ ሰላማዊ ትግሉ ህዝባዊ የሚተኝነቱ በአጭር ጊዜ ከፍተኛ የሆነ እድገትና ውጤት ያመጣል የሚል እምነት አለ እና ለዛ አንድ ጥሩ መነሻ ማነቃቂያ ይሆናል የሚል እምነት ኖሮን ነው። ህዝቡ የወጣ ላይ ወጣም የሚለው ቅድም ተናግሬዋለሁ፣ በእኛ በአዘጋጆቹ ጥረት ብቻ ሳይሆን በእናንተ በመገናኛ ብዙኃን ጥረት ጭምር የሚወሰን ነው። በራሱ በህዝቡ ተነሳሽ ቁርጠኝነት ሁሉም ይወቅሰል። ይሄን ፕሮግራም መከታተል ምንም የሚያስከፍለው ዋጋ የለ፣ መስዋዕትነት አይጠይቅም። ኢትዮጵያ ውስጥ ያለውን ችግር በግሀድ በዚህ መድረክ ተገኝቶ መቃወም የማንኛውም ዜጋ ግዴታና ኃላፊነት ነው ብለን ነው ምናምነ። ስለዚህ ይሄን ጉዳይ ሳይንቁ ልዩ ትኩረት ሰጥቶ ጠቀሜታውን በደንብ ተገንዝቦ እያንዳንዱ ግለሰብ ድምፁ እንደሚቆጠር አውቆ በእለቱ መሳተፍ አለበት እና ውጤቱ የሚለካው ወይም የሚወሰነው በእኛ በአዘጋጆቹ ሳይሆን በዋናነት በሚዲያ እና በህብረተሰቡ ተሳትፎ ነው የሚል እምነት አለኝ። ሚዲያዎች ከፍተኛ ቅስቀሳ ካደረጉ ጥረት ካደረጉ ህብረተሰቡ ሀሳቡን በደንብ ተረድቶት ኃላፊነቱን ከተወጣ በጣም በጣም ትልቅ የሆነ ውጤት ያመጣል የሚል እምነት አለኝ። ከሁሉም በላይ ደግሞ ወደፊት ለምናስበው ተከታታይ የሰላማዊ ትግል ትልቅ መነሻ እርሾ ሆኖ ያገለግላል የሚል እምነት አለን። እንግዲህ ህዝብ በአደባባይ ሲወጣ መፈክሮች ይዞ ይወጣል። ያለውን አስተያየትና ሀሳብ ይገልጻል በመፈክሮቹ፣ በጋራ በሚያሰማቸው መዝሙሮች፣ ድምፆች ወዘተ። ይሄኛው ህዝብ እንዲሳተፍበት የሚደረግበት አማራጭ እድል አለ ማለት ህዝቡ ከተመልካችነት የወጣ ሚና ይኖረዋል። ያው እንግዲህ እንደምታውቀው ለምሳሌ ይህን አይነት ትዕይንተ ህዝብ መስቀል አደባባይ ላይ ብናደርግ ያው መድረክ ላይ ያሉ ሰዎች ይናገራሉ። ህብረተሰቡ ምናልባት መፈክር ሊያሰማ ይችላል፣ ባነሮች ሊይዝ ይችላል። እና እንዲያውም ከዚህም ላቅ ያለ እድል ይሰጥ። ኢንተርኔቱ ትዕይተ ሕዝብ ሀሳብ አቅራቢዎቹ ሰዎች ካሉበት ቦታ የትም ሆነው ሀሳባቸውን በቀጥታ ማቅረብ ይችላሉ። ተሳታፊዎቹ ደግሞ ቦታ ሳይገድባቸው በየትኛውም የዓለም ክፍል ሆነው መሳተፍ ይችላሉ። ሲሳተፉም ደግሞ አስተያየት የመስጠት ድጋፋቸውን የመግለጽ ተቃውሞን የመግለጽ እድል አላቸው። እያንዳንዱ ላይቭ የሚተላለፍ ፕሮግራም በዛ የላይቭ ፕሮግራም ተሳታፊዎቹ ሀሳብ የመስጠት በቴክስት እየጻፉ አቋማቸውን የመግለጽ እድል አላቸው እና ያ በቴክስት የሚጻፈውን ደግሞ ድጋፍ ወይም ተቃውሞ፣ ያን ትዕይንተ ህዝብ የሚከታተለው ሁሉ ህዝብ የማየት እድል ይኖረዋል እና በጣም ትልቅ እድል የሚፈጥር ነው እና በእኛ በኩል በዝግጅቱ ጣልቃ ጣልቃ የሚቀርቡ መልዕክቶች ይኖሩናል፣ መፈክሮች ይኖሩናል። በጣም ውስን ይሆኑ እነሱን እያዘጋጀን ነው። ከዛ ውጭ ግን ህብረተሰቡ በነፃነት ስለ ዝግጅቱ፣ ስለ እያንዳንዱ የፖለቲካ ሰው ንግግር የተሰማውን ስሜት፣ የተሰማውን አቋም፣ ያለውን አመለካከት በቴክስት ሊገልጽ ይችላል ማለት ነው። ያን ቴክስት ሁላችንም የምናየው ይሆናል ማለት ነው እና የህብረተሰቡን ስሜት ፍላጎት በደንብ በተጨበጠ ሁኔታ ለመዳሰስ የሚረዳ መድረክ ነው ብዬ አምናለሁ እና ከአደባባይ ትዕይንተ ህዝብም ይሄኛው በብዙ መስፈርት የላቀና የተሻለ ነው ማለት ይቻላል። እንግዲህ አስራ አምስት የተለያዩ ሰዎች አቋማቸው የተለያየም የተቀራረበም ግን ደግሞ አብዛኞቹ በአካልም ተገናኝተው የሚያውቁ ሰዎች በአንድ ላይ ሀሳባቸውን የሚያቀርቡበት በተከታታይ ሀሳብ እንዳቀርቡ የሚደረግበትና እንደተባለው መፍትሄ፣ ጦርነትን ለማስቆም ያለመ ትዕይንተ ህዝብ መሆኑ ተገልጿል። እንግዲህ ይህን እነዚህን የተለያየ አቋምና በተለያየ ቦታ ላይ የሚገኙ ሰዎችን አንድ ላይ ለማገናኘት እየሰራ ያለው አብሮነት በኢትዮጵያ የሚባል ተቋም መሆኑ ተገልጿል አብሮነት በኢትዮጵያ በአሜሪካ መመዝገቡን ገልጻችኋል ምንድን ነው የፖለቲካ ተቋም ነው የፖለቲካ ድርጅት ነው ወይስ ምን እያደረገ ያለ ድርጅት ነው ማን ነው ምንድን ነው በመጀመሪያ ይሄ ስብስብ አሁን በአዲስ መልክ የተቋቋመ አይደለም። ከአንድ አመት በላይ ሆኖታል። እና እንደምታስታውሰው ከአሁን በፊት አንድ ሶስት ተመሳሳይ መድረኮችን አዘጋጅተናል። ምናልባት የአሁኑ ልዩ የሚያደርገው የተቃውሞ ትዕይንተ ህዝብ መሆኑና ህዝብ በቀጥታ የሚሳተፍበት መሆኑ ነው እንጂ በአመራር ደረጃ ከዚህ ቀደምበታል ሁለት መድረኮች ተመሳሳይ መድረኮችን አዘጋጅተናል። የመጀመሪያው መድረክ ሀያ ስድስት የፖለቲካ ሰዎች እና አክቲቪስቶች፣ ጋዜጠኞች የተገኙበት እንደዚሁ በአመለካከት የተለያየ አመለካከት ያላቸው ውጤታማ የሆነም ውይይት ማድረግ ችለናል። ቀጥሎ ደግሞ አስራ ሁለት የፖለቲካ ፓርቲ መሪዎች የተሳተፉበት የአጀንዳ ልየታ ላይ ትኩረት ያደረገ መድረክ አድርገናል። እሱም በጣም ውጤታማ ነው የነበረው እና የመጀመሪያችን አይደለም ማለት ነው እና ይሄ ይሄ አካል በከፍተኛ ደረጃ የፖለቲካ ስራዎች የሚሰራ ነው ግን በፖለቲካ ድርጅትነት የሚመዘገብ አይደለም። ለፖለቲካ ስልጣንን በምርጫ የሚወዳደር አይደለም። ተቋም ዋና ዓላማው የተለያየ አመለካከት ያላቸው ግን ደግሞ የአገርና የህዝብ ህልውና የሚያሳስባቸው የተለያዩ የፖለቲካ ኃይሎችን መድረክ እየፈጠረ እያሰባሰበ የጋራ አቋም አንጥረው እንዲያወጡ እያደረገ የህዝቡን ትግል በትብብር በጋራ እንዲመሩት ማስቻል እና ለየት ያለ ተቋም ነው እየፈጠርን ያለነው። ዝርዝር የሆነ የፖለቲካ የማህበራዊ፣ የኢኮኖሚ አጀንዳ የለንም፣ ምክንያቱም የፖለቲካ ፓርቲ አይደለንም። የተለያዩ አስተሳሰብ ያላቸውን የፖለቲካ ኃይሎች ለማሰባሰብና ተባብረው እንዲታገሉ ጥረት የምናደርግ ስለሆነ የተዘረዘረና የተለየ የፖለቲካ ፕሮግራም የለንም እና ዋና ትኩረታችን አሁን ኢትዮጵያ እና የኢትዮጵያ ህዝብ ከገቡበት የህልውና አደጋ ወጥተው ወደ ዲሞክራሲ ስርዓት ወደ ዘላቂ ሰላም የሚሸጋገሩበትን ሁኔታ ጥረት ማድረግ ነው ትግል ማድረግ ነው እና ዋናው ትግላችን በትግል ውስጥ ያሉ የፖለቲካ ኃይሎች በጋራ አጀንዳ እየተሰባሰቡ እየተገናኙ የህዝቡን ትግል ማጠናከርና ለውጤት ማብቃት እንዲችሉ ጥረት ማድረግ ነው እና ይሄ እስካሁን ድረስ ያልነበረና እንደ አንድ ትልቅ ክፍተት ልንቆጥረው የምንችል ጉዳይ ነው። በዚህ ረገድ ያለውን ክፍተት ለመሙላት ጥረት እያደረግን ነው። የምዝገባ ጉዳይ የምዝገባ ሂደት ላይ ነው ያለ ነው። በቅርብ ጊዜ ይመዘገባል። እስካሁን አልተመዘገብንም። አለመመዝገባችን ግን ያው ለስራው እንቅፋት አልሆነንም። ከአንድ አመት በላይ ስራ ስንሰራ ነው የቆየ ነው። በቅርቡ ግን በአሜሪካን ህግ መሰረት እንዲመዘገብ ሰነዶች እየተዘጋጁ ነው ያሉት። ከዚህ ከቀዳሜ ከግንቦት ሰላሳ በኋላ ምንድን ነው ሊደረግ የሚችለው የዚህ ትዕይንተ ህዝብ የመጨረሻ ግቡ ምንድን ነው የሚለው የመጨረሻ ጥያቄ ነው፣ አቶ ልደቱ እንግዲህ ጅማሮ ነው ብለናል፣ እንጂ በኢንተርኔት ላይ የተቃውሞ ትዕይንት ተደርጎ የሚቆም ነገር አይደለም። እኛ ባለን አመለካከት አሁን ኢትዮጵያ በጣም ከፍተኛ የሆነ የህልውና አደጋ ውስጥ ነው። ከፍተኛ የሆነ የእርስ በርስ ጦርነት ውስጥ ነን። ከፍተኛ የሆነ የኢኮኖሚ ቀውስ ውስጥ ነው። ይህን ችግር በትግል በትብብር ትግል መቀልበስ ካልቻልን የኢትዮጵያ ህልውና በአጭር ጊዜ ውስጥ አደጋ ውስጥ ነው የሚገባው። ስለዚህ ይሄ በስልጣን ላይ ያለ መንግስት በእኛ እምነት በህዝብ ትግል ተገዶ ሁሉን አቀፍ የሽግግር መንግስት እንዲቋቋም መቀበል መቻል አለበት። ይሄን መቀበል ካልቻለ ደግሞ በህዝብ ትግል መሸነፍ መቻል አለበት። አንድ መንግስት በስልጣን ላይ መቀጠል የሚችለው በምርጫ ስለተመረጠ ስላልተመረጠ አይደለም። አንድ መንግስት በማጭበርበር ቢሆን በነጻና ፍትሐዊ ምርጫ ተመርጦ ስልጣን ከያዘ በኋላ የሀገርና የህዝብን ደህንነት የማያስጠብቅ ከሆነ፣ የሀገርና የህዝብን ኃላፊነት የማይወጣ ከሆነ አንድም ቀን በስልጣን ላይ መቆየት መብት የለውም። ስለዚህ አሁን በስልጣን ላይ ያለው መንግስት ይሄን ኃላፊነት እየተወጣ አይደለም። ሀገሪቱንና ህዝቧን ወደ ከፍተኛ አዘቅት ውስጥ የህልውና ፈተና ውስጥ እየከተታትም። ስለዚህ ይሄ መንግስት ሲቻል ተገዶ ወደ ሁሉን አቀፍ የሽግግር መንግስት ጥያቄን እንዲቀበል፣ ይሄን መቀበል ካልቻለ ደግሞ በህዝባዊ እምቢተኝነት ተገዶ ከስልጣን የሚወርድበት እና ዘላቂ የሆነ ሰላም በሀገሪቱ የሚመጣበት ሁኔታ መመቻቸት አለበት ለእናምናለን ስለዚህ ነገ ከረጋ ወዲያ ወደ ተግባራዊ ተጨባጭ የሆነ የህዝብ ትግል የህዝባዊ እምቢተኝነት ትግል የምንገባበትን ሁኔታ ነው እየተነጋገርን ያለ ነው። ለዛ አንድ ትልቅ መነሻ ሆኖ ነው ይሄ መድረክ የሚያገለግለው እና ሁሉም ሰው ትኩረት ሊሰጠው የሚገባ ጉዳይ ነው። በተለይ መገናኛ ብዙሀን እንደው ኢትዮ ፎረምን ጨምሮ፣ ኢትዮ ፎረም ከፍተኛ የሆነ በጣም ብዙ ሰብስክራይበር ያሉት ሚዲያ ነው። ይሄን ዓላማ በማሳካት ረገድ ትልቅ ሚና ሊጫወት ይችላል እና እያንዳንዱ ሚዲያ ያሉትን ተመልካቾች ቀስቅሶ የጎላ ተሳትፎ እንዲያደርጉና በዚህ ረገድ ያሰብነው ነው ዓላማ እንዲሳካ ማድረግ ያስፈልጋል። ያ ስኬት ለወደፊቱ ተጨባጭ ትግል መሬት ላይ ለሚደረገው ትግል ትግል ትልቅ ርሾና መሰረት ሆኖ የሚያገለግል ነው የሚል እምነት አለ። የአብሮነት ኢትዮጵያ ጊዜ አስተባባሪ ኮሚቴ ሰብሳቢ አቶ ልደቱ አያሌው በጣም አመሰግናለሁ። እኔም አመሰግናለሁ፣ ከልብ ደግሞ አመሰግነው።